ይሄ ታሪክ ምናምን ቄሷ አያዋጣችሁ። ተምራችሁ ቀጥ ብላችሁ በተውሂድ ላይ በአንድነት የተውሂድ ጀመዓ ትክክለኛውን የእስልምና አስተምሩት ለሌሎች ማሰራጨት አለበት። ከዛ ውጭ ማንም እየመጣ እዚህ ሽርኩንና የመሳሰለውን ነገር እየተነፈሰ ለሌሎች ሃይማኖቶች ምንድን ነው የምናስተምረው? ኢስላምን ከሌሎች ሃይማኖቶች የሚለየው አላህን በብቸኝነት ማምለክ ላይ ነው። መለኩ ስንል አትንኳቸው የሚሉን ሰዎች እኮ ነው የሚገርመን። የአላህ መብት ሲነካ ያልቆረቆራቸው አብሬታ ይመለክ ስንል ጣጥ ባሪያ ሊጎንደራ ይመለክ ስንል ምን ባረጉ ነው እነዚህ። አባቶቻችን ለእስልምና በታገሉ እኛ አይመለከተንም። ለሰሩት መልካም አላህ ይቀበላቸው። የአላህ መብት ግን በፍት ተቆርሶ ሊሰጣቸው አይገባም። ይህንንም በአይናችን እያየን አይ አይ አይ አባቶቻችን እኮ ምናምን እያልን ልንሸፋፍንላቸው በፍጹም በፍጹም በፍጹም አይገባም። በተውሂድ ላይ እንሰባሰብ። ሽርካቸውን ይዘው ከጠንቋይ ቤትና ከድሪቶ ቦታ ቲክቶክ ላይ ይዘውት መጥተዋል። ሙባረክ ተማሩ፣ ይሄን ተውሂድ የተባለ ዲን አስተላልፉት ይሄ ታሪክ ምናምን ቂሷ አያዋጣችሁ ተምራችሁ ቀጥ ብላችሁ በተውሂድ ላይ በአንድነት የተውሂድ ጀምዓ ትክክለኛውን የእስልምና አስተምሮት ለሌሎች ማሰራጨት አለበት። ከዛ ውጭ ማንም እየመጣ እዚህ ሽርኩንና የመሳሰለውን ነገር እየተነፈሰ ለሌሎች ሃይማኖቶች ምንድን ነው የምናስተምረው? ኢስላምን ከሌሎች ሃይማኖቶች ሚለየው አላህን በብቸኝነት ማምለክ ላይ ነው። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ በቀንም በሌሊትም በህይወት ጉዳያችን በጠቅላላ የእሳቸውን ሱና አጥብቆ መያዝ ነው። አላሁ ሱብሃነሁ ወተዓላ የተውሂድ ሰዎች ያድርገን፣ ከሽርክ ይጠብቀን፣ የነብዩ ሱና ተከታይ ያድርገን፣ ከቢደአ ይጠብቀን፣ የኢማን ሰዎች ያድርገን ከንፍቅና ይጠብቀን፣ እውነተኛ ሙስሊሞች አድርጎ እሱ እንደወደደ ይውሰደን። ጨርሻለሁ። በእኔ በኩል የምታስገባቸው ወንድሞች ካሉ አስገባህ። አያክልላህ ጀዛ። አላህ ኸይር ኡስታዝ፣ አላህ ይጠብቃል፣ እድሜና ጤና ይስተህ እንግዲህ ሁላችሁም እንደሰማችሁት ነው የሽርክ ምን አይነት አደጋ እንዳለውና፣ አብዛኞቻችን እነዚህ ነሺዶችን ሁሌ ቤታችን የከፈትን ሁሌ እንሰማለን ግን ምን ያህል ሽርክ በዛ በምትሰሙት ላይ ምን ያህል አደጋ እንዳለው አናቅም። ሁሉም በየመኪናው በየቤቱ እንግዲህ እየከፈተ ይሄን እያደመጠ ነው እንግዲህ። ግን ማዕናውን እኛ አንረደም። አብዛኞቻችን ደግሞ ውጭ ያለን ልጆች ያደግን እንደኛ ይሄ ነገር አንረደም። ግን ዛሬ ነው ራሱ በጣም ብዙ ነው والله የተማርኩት። ጀዛከላ خیر ኡስታዝ። በዚህ አይነት ነገር ላይ በደም መሰረት አለበት። እነሱ እንግዲህ አሁን ሶሻል ሚዲያ ላይ መጥተዋል ይሄን ነገር ለማስፋፋት ደግሞ በጣም የሚያሳዝነው ነገር አሁን ደግሞ ያው 12 ሚሊዮን እየሰበሰቡ ስቱዲዮን ከፍታለን እና ቁርአንም እዛው እየተቀዳ ነሺዳም እየተቀዳበት አንድ ክፍል ደግሞ ያው እንደዚሁ ለእርዳታ ለመሰብሰቢያ ለአንዳንድ ነገር ይህን ነገር እያሉ እንግዲህ ዛሬ 13ኛቸው ቀን ነው። ቁጭ ብለው ላይፍ ላይ አሁንም ላይፍ ላይ ናቸው ቁጭ ብለው ገንዘብ እየሰበሰቡ ነው። ግን በጣም በሚያሳዝን ሁኔታ በርካታ እህትና ወንድሞች ይሄን ነገር እንዲስፋፋ ዛሬ እንግዲህ ሰምታችኋል፣ ከውስታስ ምን ያህል ሽርክ እንዳለ የሚኑት ልንሽዳ ላይ እና ይሄ ነገር የበለጠ እንዲስፋፋ ገንዘባችሁን እዛ ላይ የምታወጡ ነገ አላህ ፊት ትጠይቃላችሁ፣ እያንዳንድ የምታወጡትን አንድ ብርም ቢሆን እኛ ለሌላ ነገር አይደለም። ግን ይሄ ነገር ተው ይቅርባቸው ስንል ምቀኞች ምናምን ያላችሁ ምጽፎ ወንድምና እህቶች ሰምታችኋል፣ እንግዲህ ሰምታችኋል፣ ምን ያህል አደጋ እንዳለና ምን ያህል ወጣቱን እየተበላሸ እንደሆነ እህቶቻችን እንግዲህ በሱ ነሺዳ ነው እየወጡ ሊፕስቲክ ተቀብተው፣ ምን ብለው ልብሳቸው ማይሆን ልብስ ለብሰው ጠባብ ያለ ልብስ ለብሰው እየወጡ የእሱን ዘፈን እየከፈቱ ከእሱ ጋር የሚሉት በርካታ እህቶቻችን ደግሞ ከባሎቻቸው ጋር ልክ እሱ ከሚስቱ ጋር እንደሚወጣው ሚስቱን እያቀፋት እንደዚህ በቃ አላደለም። ይሄ አጅነቢዎች የሚያደርጉትን በቃ ኤውሮፒየኖች ልክ እንደሚያደርጉት ነገር እነሱ እንኳን ሙዚቃ ነው፣ የእሱም እኮ በስነ ስርዓት ሙዚቃ ነው። ያን ነገር እያደረጉ እህቶቻችንም ከባሎቻቸው ጋር እንደዚህ ነሺዳ እሱ እየነዳ ምናምን ብዙ ቪዲዮ እየተለቀቀ ነው ቲክቶክ ላይ እና ይሄ ነገር መቆም አለበት እንድታውቁት ምን ያህል መጥፎ እንደሆነ ተውሂድ ምንጊዜም የበላይ ነው። እንግዲህ ሸርክ ምን ያህል አደጋ እንዳለው ሰምታችኋል። እና ስለዚህ በዚህ ጉዳይ ላይ ደግሞ በደንብ መሰራት አለበት ነው የምለው። ኡስታዝ ዛሬ በሰፊው አብረር እርትታል ማሻላህ። ዛሬ በደንብ እንግዲህ ጊዜም ወቅትም ሰጥቶን ወላሂ፣ እንደዚህ አይነት ደርሶች ያስፈልጋል። በበርካታ ጊዜ ፕሮግራም ያዝን እንደዚህ አይነት ነገሮችን እንዲተላለፍ እንሻላህ ባለፈቃድ እናደርጋለን። እኔ ትንሽ መጨምረዋለኝ

አለልዒስሚ በወንጀል ላይ ወልሚ ተዋኑልሚተዋኑ ልቢር ወተቋ ከሁለቱ አንዱ አላህ በሚታመጽበት ጉዳይ ደግሞ አትተባበሩ አለ። አሁን ዛሬ ባነሳሁላችሁ ወንድምና እህቶቼ፣ ያው በጣም ተናድጄ እንደነበር ያስታውቃል። አርስቱ ስለሚያናድ ነው። ይሄን ሁሉ ማስረጃ ከሰጠኋችሁ በኋላ አሁን እነሙዓዝ ሌሎች ሰዎችን እንተባበራለን ብትሉ እንኳን ማለት ነው ምትተባበሩት አላህ በሚፈራበት ጉዳይ ነው ወይስ አላህ በሚታመጽበት? ራሳችሁ እኳ እያችሁት። ድምፅ ድምፅ ፋይል ነው አይደል? የከፈት ነው ቪዲዮ ፋይል። ሰላሜ አላ ኸውሰለ ዒባዲ ዳኢመን ቢለ አደዲ፣ የባሪያዎች የጭንቅ ገላጋይ የሆናችሁት ወይ ምን አድርጉ ሰላም በእናንተ ላይ ይሁን ዘውተር ኑሩ ኢላ አኺር እየተባለ የተባለ ማለት ነው። ስለዚህ እኛ ልንተባበር የሚገባው ገንዘባችንን ልናወጣ የሚገባው አላህ በሚፈራበት ጉዳይ ላይ ነው። እንደገና መጀመሪያ ነብሳቸውን ይርዱ። አሁን እኛን አሁን ቁርአን እኮ የምትለዋ መሃል ላይ ነው እኮ ተሸጉጣ የገባችሁ ራሱ እናንተ ቁርአን አታስተምሩም ወይ ምናምን ምናምን ሲባሉ ሙዓዝ ቅድም አንተ አልነበርክም። እኔ ያነሳሁት ነገር አለ ለሰላት በሄድክበት፣ እሺ መጀመሪያ ሲጀምር አስታውሳለሁ። እኔ ያበራቱትም ሰዎች ነበሩ። እነሱ ናቸው ዛሬ ተጠያቂ የሚሆኑት ለሱ። በቃ ትላንት ካበራታ፣ ዛሬ ደግሞ እዚህ ሁሉ ጭምልቅልቅ ውስጥ ሲገባ ማስጠንቀቅ ደግሞ። አስገቡት ካለ ዋሄድ እያሉ ነው ሁላችሁም። ግን እኔ አላየውም እኮ በኮሜንት ዋሄድ ዋሄድ እያላችሁ ነው። ግን አስገቡት ያጀማ እኔ ላይ እየፈለግኩት ነው። አይኔ እኮ ደከመ። አስገቡት ውስጥ ዋሄድን ሪማዝ አስገቢው በጣም ዙሰው ሳዝ ሄድ እየጻፈ ነው። እኔ ግን እያየሁት አይደለም። ቀስፎ በለኝ ማለሽ እና እያንዳንዱ ነገር ጥሩ ወደ ጥሩ ይመራል። መጥፎ ካልቶበት ወደ መጥፎ ይመራል። ሙዓዝ ጓደኛ አለው። ቶ አሁን ወደ ጓደኛው እመጣለሁ። በሁለተኛ ሙዓዝ ዛሬ የደረሰበት ጥያቄ እንዴት ደረሰ ስትል እያንዳንዷ ደረጃው አልቆማለች። አላህ አላህ ሱብሃንላህ ነቢ ነቢ የሀቢቢ እገሌና እገሌ ሳያገቡ ቀርተው ይ የመንደር ውስጥ ጨዋታ አለ አለ። እገሌ የሚባለው ጓደኛችን ግን ሻወር ውስጥ ገባ። አላህ አላ ነቢ ነቢ እያለ ጀመረ። ከዛ የሙዚቃ መሳሪያ ማን የከለከለው ብሎ ጀመረ። እኛ እኮ የምናምንባቸው ዑለማዎች አሉ አየ ጥፋቱ ወደ ጥፋት መራው ከዛ ቀጠለ ሽርክን በድፍረት ውሱ አልፈቂህ ውሱ ማለት ጀመረ የጭንቅ ገላጋይ የሆንከው አልፈቂህ የምትባለው ሰውዬ ሆ ያለ እያለ እያለ እዚህ ደረሰ የእሱ ጓደኛ ልክ እንደዚሁ ኢስሐቅ የሚባል አለ አብረው በኩል ዘመን የጀመሩ ምን ላይ ደረሰ ኢስሐቅ አሁን የት ነው ያለው ኢስላማዊ ዲጄ ነኝ ሐላል ኢቨንትስ ብሎ ጀመረ። ሰርጎትን በዲጄ ኢስሐቅ ብሎ ከዛ ሹፍ። አሁን በደንብ ስማ። አሁን ዲጄዎች የሚያጫወቱበት ሸክላ አለ። በሱ ስክራች ምናምን ከዛ ሰለላሁ አላ ሰለላሁ አላ ሰላላሁ አላ አለ። ቪዲዮ እኮ ያሳያለው ነው። ቪዲዮ አለ ይመስለኝ። አዎ አሁን አስበው፣ ነቢዩ ታላቁ ሰው አሁን አስብ ከዛ ይሄ ልጅ ምን አደረገ እንደዚህ በሸክላ ሰለላሁ ዐለይሂ ያደረገ ሪሚክስ ሰራ አሁን ሰለላሁ ዐለይሂ እንደዛ የሚደረግ ነገር ነበረ አልነበረም አሁን የደረሰ ደግሞ ስትል የደርሷል መሰለ የግፍ ግፍ ያው ግፍ ግፍን ነው የሚያመጣው መቼም የነብዩ ውዴታ ይሄን አመጣበት ብትለኝ እኔ አልቀበልም ለምን የኛ ጌታ አዛኝ ጌታ ነው በግል ጉዳያችን ደካማ ከመሆናችንም ጋር ማለት ነው የአቅማችንን ግን ስንሞክር ወደ ተሻለ ደረጃ እንጂ የሚመራን ወደማይረባ መንገድ አይወስደንም። ለምን ሁወ ራሕማኑ ራሒም። እነ ይስሐቅ ግን እነ ሙዓዝ ግን ጨዋታ ስለሆነ ባላህ ዲን የያዙት ይስሐቅ ምን አደረገ? ፀጉሯን ከተገለጠች ሴት ጋር ቪዲዮ እየሰራ አልጋ ላይ ቁጭ ብለው በብርድ ልብስ ግማሽ ድረስ ለብሰው ሙዚ ልጣል፣ ሙዚ ልጣል። ልብ በል አሁን ይውላ አንዳንዴ ማወቅ ጥሩ ነው። ምንን ማወቅ? አልሐምዱሊላህ ከተማ ተወልጃለሁ። ዱርዬነት ምን እንደሆነ ያስታውቃል። ጽድቅ ምን እንደሆነ ቀልድ ምን እንደሆነ ያስታውቃል። ኢስላም ያስተማረንን አክላቅ ስነ ስርዓት ለመናድ ይኸው ምን አደረገ ይሄ ልጅ ኢስሐቅ፣ ዲጄ ኢስሐቅ ማለት ነው። ለልጅቷ ሙዙን ሊያጎርሳት ይልና ልክ ልትጎርስ ስትል ሙዙን ዝቅ ያደረገና ሽንት መሽኛው ጋር ያደረገዋል። ጎንበስ ብላ እንትን ልክ ይሄ የነብዩ ወዳጅ ነው እነሞ አድኮ እያሉን ያሉት እናንተ መድሖ አልገባችሁም ይሉናል። መድሕ የነብዩ ውዴታ አልገባችሁም ይሉናል። የነሱ ጓደኛ ደግሞ አለ ማን የሚባል ማን ነበረ ስሙ? አይደለም አንድ ቀይ ልጅ አለ። ከሆነች ሴት ጋር ሁሌ ኢክራም ከመጣ አ ኢሳም ነው ኢሳም፣ ኢሳም እሱ ኢሳም ከሚስቱ ጋር ያረጋል ምን አለ መሰለ እሱ የሆነች ሚያውቃት ሴት አለች እንግዲህ የሌላ ሰው ሚስት ትሆናለች ተገብታለች ምን አለ ተፈታ ብትመጣ ቀበላት አለ ነቢዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ታላቁ ነቢያችን ታላቁ አስተማሪያችን ባለትዳር የሆነችን ሴት ያስኮበለለ ሰው ከኛ አይደለም አሉ። እየሰማህ ነው? አዎ። ይሄ ማለት ልብ በል ታብት መጣ ቀበላታለሁ ምናምን የሚል ይሄ ሮማንቲክ የሆነ የሸይጧ እንቀስቃሽ ቃል እኮ አይደለም ወየ፣ ወዬ አንቺኮ ምናም ማለት ራሱ ባለት ዳርን ሴት ማስኮብለል ነው። የተረዳህ ነው አይደል ናቸው እኛ የነብዩ ወዳጆች ነን የሚሉውን ማለት ነው ግፋቸው ወደ ግፍ እየወሰዳቸው ስለዚህ እኔ እንደው ልንገራችሁ፣ የአላህ ባሪያዎች ሆይ የአቋም ሰዎች ደሞ እንሆን አቋም ይኑረን እስቲ። ማለት እኛ በጣም ደካማ ሰዎች ነን። የነቢዩ ሰላላሁ አለይህ ወሰለምን ግን ያን ውድ ስብእና እኛ ላይ ታይቶ ሌሎች እሳቸውን መውደድ እንጂ ያለባቸው ሁሌ ሙስሊም ሲባል ክርስቲያኖች ስለኛ ምን እንደሚገምቱ ልንገራችሁ ጫት ቃሚ፣ ጠንቋይ፣ በጂን የሚያምን ምናምን እንጂ ተውሂድ የሚባለውን እኮ ከኛ ያውቁትም እኮ በብዛት። ስለዚህ ተውሂድን በስነ ስርዓት ተምረን ልናስተምር ይገባል። አላሁ ስብሓንሁ ወተላ መጨረሻችንን ያሳምራለን። ስማው ይሄው እንዴት ምን እንደሚል ስሙት። እንግዲህ የመዋዝ ቤስት ፍሬንድ እንደዚህ ነው እንግዲህ አንድ ሚሊዮን ምናም ፎሎ አላቸው እንግዲህ የሚሰሩትን ቪዲዮ እኔ ሚሱ ትመስለኝ ነበር፣ ግን ለካ ሚሱ አይደለችም እያሉ ነው በኮሜንት